ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደ ወትሮው ሁሉ ያክብሮት ሰላምታችንን እያቀረብን ከናሁ ቴሌቪዥን ለዛሬ ለተ ማክሰኞ ጥቅምት 18 2018 ዓመተ ምህረት የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። ስፖርታዊ መረጃዎችን ወደ እናንተ በማድረስ ገዛኸኝ ዱላ፣ የካሜራ ባለሙያችን ኦብሳ ሱራ ከኛ ጋር ቆይታ ያደርጋል። አብራችሁኑ ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ሴት ብሔራዊ ቡድንን የተመለከተው መረጃ ነው ወደ እናንተ የምናደርሰው በ26 በሰሜን አፍሪካዊቱ ሀገር ሞሮኮ አስተናጋጅነት ወደሚከናወነው የሴቶች አፍሪካ ዋንጫ የውድድር መድረክ ለማለፍ የኢትዮጵያ ብሔራዊ ቡድን ዘጠና ደቂቃ ብቻ ይቀረዋል። ወሳኝ ምዕራፍ ላይም ይገኛል። ዛሬ ወሳኙን ጨዋታ በድሬዳዋ ኢንተርናሽናል ስቴዲየም እንደዚሁ ከታንዛኒያዎቹ ጋር የሚያከናውን ነው የሚሆነው። አስቀድሞ በነበረ ጨዋታ አዛም ኮምፕሌክስ ላይ በነበረ የመጀመሪያ ዙር ጨዋታ እንግዲህ ሁለት ለባዶ በሆነ ውጤት ሉሲዎቹ ተሸንፈው መምጣታቸውን እናስታውሳለን። ዛሬ ይህንን ውጤት ለመቀልበስ የሉሲዎቹ ብሔራዊ ቡድን ስብስብ እንደዚሁ ከፍተኛ ዝግጅት ስለማድረጋቸው እየተገለጸ ነው የሚገኘው። ከጨዋታ አስቀድመው ሁልጊዜም እንደሚደረገው እንግዲህ ፕሬስ ኮንፈረንስ ነበራቸው። የብሔራዊ ቡድኑ አሰልጣኝ ዮሴፍ ገብረወልድ እና እንደዚሁም የሉሲዎቹ አምበል ሎዛ አበራ እዚህ መድረክ ላይ ተገኝተው አጠቃላይ ጨዋታውን በተመለከተና የብሔራዊ ቡድኑ ዝግጅት በተመለከተ ለሚዲያ አካላትና ለስፖርት ቤተሰቡ እንደዚሁ መልክታቸውን አስተላልፏል። አሰልጣኝ ዮሴፍ ገብሮልድ በመጀመሪያውም ዙር ጨዋታ ጨዋታውን ገለን መምጣት እንችል ነበረ ወይም ደግሞ የተሸነፍንበትን የጎል ልዩነትም ማጥበብ እንችል ነበረ። ብሔራዊ ቡድናችን ህል ጠንካራ አልነበረም። የተጋጣሚ ወይም የተቃራኒ የታንዛኒያ ብሔራዊ ቡድን ያን ያህል ጠንካራ ነበር ለማለት ያስቸግረኛል። እኛ የነበረን አቀራረብ ግን ያንን ውጤት እንዲያስመዘግቡ አስችሏቸዋል። ስለዚህ ውጤቱ ይቀለበሳል የሚል አስተያየት ነው የሰጡት ማለት ነውና በመጀመሪያው ጨዋታ ግን ታንዛኒያ ላይ ተደርጎ በነበረው እንቅስቃሴ የአየር ንብረቱ ከብዷቸው እንደነበረ ሞቃት እንደነበረ እንደዚሁ ገልጿል እና አሁን በመልሱ ጨዋታ ግን ይህንን ውጤት ለመቀልበስ ከፍተኛ እድል አለን። የብሔራዊ ቡድኖቹ ተጫዋቾችም በጥሩ መልካም ጤንነት ላይ ነው የሚገኙት። ስለዚህ የተቻለንን ሁሉ በማድረግ እና ውጤቱን በመቀልበስ ወደ 26ቱ የአፍሪካ ዋንጫ የውድድር መድረክ ለማለፍ የሚያስችለን ሁኔታ ላይ እንገኛለን የሚል እንደዚሁ አስተያየት ሰጥቷል፣ በጋዜጣዊ መግለጫ ወቅት ማለት ነውና እንደዚሁ ደግሞ የብሔራዊ ቡድኑ አምበል በመጀመሪያው ዙር ጨዋታ አልነበረችም። ክለብ ወሳኝ ጨዋታ ስለነበር ያው ለዲሲ ፓውደር እየተጫወተች እንዳለ ይታወቃል። አሜሪካው ክለብ ማለት ነው። ሎዛ አበራ በዚህ ሁኔታ ላይ አስተያየቷን ሰጥታለች። በተለይ በደንብ ያሳመረችበት ሁለት ጉዳዮች አሉ። አንደኛው የድሬዳዋ ኢንተርናሽናል ስቴዲየም ላይ በሚደረገው የዛሬው በጣም ወሳኝ ጨዋታ ላይ መላው የድሬዳዋ ሕዝብ ስቴዲየም ገብቶ እንዲደግፈን ጥሪያችንን እናስተላልፋለን። ውጪ የሆናችሁ ደግሞ እንደዚሁ ጨዋታውን በተለያየ አጋጣሚ የምትከታተሉ የስፖርት ቤተሰቦች ደግሞ በጸሎት እንድታግዙን እና ሁኔታው ያልፈጠረላችሁ ሁኔታው ያላመቻችሁ ጨዋታውን ለመመልከት ያላችሁ ኢትዮጵያውያን ደግሞ በጸሎት እንድታስቡን የሚል እንደዚሁ መልእክት አስተላልፋለች ማለት ነው። እሷም በተመሳሳይ ውጤቱ የማይቀለበስ አይደለም፣ ይህንን ለማድረግ ታሪክ በጋራ ለመስራት እና ይህንን የሚያስችል ሁኔታ ላይ የምንገኛለን፣ ይህንንም ለማድረግ ተዘጋጅተናል የሚል እነዚህን መልእክቶች እንደዚሁ ለኢትዮጵያ ህዝብና ለእግር ኳስ ቤተሰቡ አስተላልፋለች ማለት ነው። ዛሬ ቀን ዘጠኝ ሰዓት ላይ የሚደረገውን ጨዋታ እንግዲህ ከሁለት በላይ ግብ ማስቆጠር ይኖርበታል። የኢትዮጵያ ብሔራዊ ቡድን አሊያም ደግሞ ሁለት ግቦችን አስቆጥሮ ወደ መለያመት ወደ ጭማሪ ሰዓት ለማምራት ሁለት ግቦች ዛሬ ያስፈልጋሉና እና ብሔራዊ ቡድኑ ስብስብ ጥሩ ነው። ከወትሮው እንደውም በባህር ማዶም የሚጫዋቱ የተለያዩ ተጫዋቾችን ያገኘንበት ወቅት ነው እና የተሻለ ነገር በስነ ልቦናውም ይኖራቸዋል ተብሎ ይገመታል። ብዙ ጊዜ የመጀመሪያ ጨዋታ ከተሸነፈን ውጤት ለመቀልበስ ስንቸገር እንመለከታለን፣ በወንዶቹም በሴቶቹም ማለት ነው። ዛሬ ግን በሚደረገው እንቅስቃሴ ይህንን ማድረግ የሚያስችላቸው አይነት ቁመና ላይ እንደሚገኙ ኢንዲቪዋል ስኪላቸውንም ከተመለከትን ተጫዋቾቹ በጥሩ ሁኔታ ላይ የሚገኙ ናቸው። እንግዲህ በጎረቤት ሀገርም ቢሆን በባህር ማዶ የመጫዋት አቅማቸውን እያሳዩ ነው የሚ የሚገኙት ሎዛ አበራ በአሜሪካ ከዛ በፊት በማልታ ቢርኪካራ እግር ኳስ ክለብ ውስጥ አውሮፓ ድረስ መጫወት የቻለች ነች። ጥሩ ልምድ አላት። አሁን ሲኒየር ከሚባሉ የብሔራዊ ቡድኑ ተጫዋቾች መካከል አንደኛዋ ሎዛ አበራ ናትና፣ እሷ ደግሞ በዚህ ስብስብ ውስጥ መኖሯ የበለጠ ልምዷን ለተጫዋቾቹ ሼር ታደርጋለች ተብሎ ነው የሚገመተው። እንደዚሁ እንደ አረጋሽ ካልሳን የመሳሰሉም ለሌላ ሀገር እየተጫዋቱ ያሉ ተጫዋቾችንም እየተመለከት እንገኛለን። ለሌላ ሀገር ሊግ ማለት ነው። እና ዛሬ በሚኖረው ጨዋታ ላይ እንግዲህ ውጤቱን ለመቀልበስ ስለመዘጋጀታቸው ተነግሯል። ይሄ ጨዋታ ስቴዲየም ገብተው ለሚከታተሉ የእግር ኳስ አፍቃሪያን ከኢንትራንስ ነፃ ነው። ስለዚህ ምንም ክፍያ የለውም። ማንኛውም ድሬዳዋ አካባቢ ያለ እግር ኳስ ወዳጅ እና ሀገሩን የሚወድ ሰንደቅ ዓላማው ከፍ ሲል የሚያስደስተው የእግር ኳስ ቤተሰብ ሁሉ ጥሪ ተላልፎለታል። ይህን ጨዋታ በስቴዲየም ተገኝቶ የብሔራዊ ቡድኑን እንስት እግር ኳሰኞች እንዲያበረታታ ማለት ነው እና ዛሬ ቀን 9 ሰዓት ላይ ይደረጋል። የኢትዮጵያ ብሔራዊ ቡድን በዛሬው ጨዋታ አረንጓዴ ማሊያ ቢጫ ቁም እና እንደዚሁ ቀይ ካሶተኒ አድርጎ እንደሚገባ ሲገለጽ፣ እንደዚሁም የተቃራኒው ክለብ ታንዛኒያ ብሔራዊ ቡድን ደግሞ ጨዋታውን ለማድረግ የሚለብሰው ልብስ ሰማያዊ ማሊያ፣ ጥቁር ቁምጣና ሰማያዊ ካሶተኒ ነው ተብሏል ማለት ነው እና እንግዲህ መልካም እድል ለኢትዮጵያ ሴት ብሔራዊ ቡድን እንመኛለን። ጨዋታውን በአካል በድሬዷ ማትገኙ በመላው ኢትዮጵያ ያላችሁ ደግሞ እግር ኳሱን ለመመልከት ጨዋታውን ለመከታተል ለምትፈልጉ፣ እንደዚሁ ኤስቲቪ ጨዋታውን በቀጥታ እንደሚያስተላልፍም እየተገለጸ ነው የሚገኘው። እኛም ደግሞ ከስር ከስር እንደዚሁ በናሁ ቴሌቪዥን ናሁ ስፖርት አማካኝነት የጨዋታውን ውጤት በተመለከቱ አዳዲስ መረጃዎችን ወደ እናንተ የምናደርስ ይሆናል። ጨዋታውም እንደተጠናቀቀ በመረጃ ሰዓታችን ሰፊ ሽፋን እንሰጠዋለን እና እንድትከታተሉ በተመቻቸው አማራጭ እንጋብዛችኋለን። ወደ ሌላው የሀገር ቤት ስፖርት አብይ መረጃችን በቀጥታ የምናመራ ነው የሚሆነው የኢትዮጵያ ይቅርሳ ያው ታይትል ስፖንሰሩን ማስቀደም ይኖርብናል የሲቢኢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ ም የውድድር ዘመን የሶስተኛ ሳምንት መርሃ ግብር ጨዋታዎች በዛሬው ዕለት መከናወን ይጀምራሉ። በአዲስ አበባ ስቴዲየም እና በአዋሳ ዩኒቨርሲቲ ስቴዲየም ነው ቀጥለው የሚከናወኑት ማለት ነው። ዛሬ የሚደረጉ የሶስተኛ ሳምንት መርሃ ግብር በአዲስ አበባ ስቴዲየም የሚደረጉትን ጨዋታ ቀዳሚ እናደርጋለን። ኢትዮ ኤሌክትሪክ አርባ ምንጭ ከተማ የሚያደርጉት ጨዋታ ቀን ሰባት ሰዓት ሲል ጅማሮውን የሚያደርግ ነው የሚሆነው ኢትዮ ኤሌክትሪክ እንግዲህ የመጀመሪያ ጨዋታውን በድል መወጣት ችሏል። አራት ነጥቦች አሉት። አንዱን ጨዋታ ባቸው ውጤት ያጠናቀቀው የተናቀቀው አርባ ምንጭ ከተማም በተመሳሳይ እንደዚሁ የመጀመሪያውን ጨዋታ በአቻ ውጤት አጠናቋል። ሁለተኛውንም ጨዋታ እንደዚሁ በአቻ ውጤት ያጠናቀቅበትን ሁኔታ ተመልክተናል ማለት ነው። ባህርዳር ከተማ ከኢትዮጵያ ቡና ቀን 10 ሰዓት ላይ በአዲስ አበባ ስታዲየም የሚያደርጉ ጨዋታ ከወዲሁ ትልቅ ትኩረትን ስቧል። በርካታ እግር ኳሱ ተመልካችም በስታዲየም ተገኝቶ የሁለቱን ቡድኖች ጨዋታ ይከታተላል ተብሎ ይጠበቃል። ባህር ዳር ከተማ እጅግ በጣም አስደናቂ ጉዞ በማድረግ ላይ ነው የሚገኘው አራት ነጥቦች አሉት፣ ከሁለቱ ጨዋታ አንዱን በማሸነፍ አንደኛውን ደግሞ ባቻ ውጤት በማጠናቀቅ ማለት ነው። መሪ ስፍራ ላይ ከሚገኙ ክለቦች መካከል አንደኛው ነውና ከወዲሁ የአሰልጣኝ ደጋረጊ ግዛው ቡድን ጥሩ ጅማሩን እያስመለከተን ይገኛል እና ዛሬ የጣና ሞገዶቹ የበለጠ ነጥባቸውን ወደ ሰባት ከፍ የሚያደርጉበትን እንቅስቃሴ ሊያደርጉ ወደ ሜዳ ይገባሉ ተብሎ ይጠበቃል። ኢትዮጵያ ቡና እግር ኳስ ክለብ ተጋጣሚ ነው። ኢትዮጵያ ቡና እግር ኳስ ክለብ በመጀመሪያው ሳምንት መርሃ ግብር፣ በሸገር ደርቢ በቅዱስ ጊዮርጊስ እግር ኳስ ክለብ አንድ ለባዶ በሆነ ውጤት መሸነፉ ይታወሳል። በሁለተኛው ሳምንት መርሃ ግብር ደግሞ አዲስ አዳጊውን ክለብ ነገሌ አርሲን ገጥመው እንደዚሁ አንድ ለባዶ በሆነ ውጤት በማሸነፍ የውድድር አመቱን ሙሉ ሶስት ነጥብ ማሳካቱም የሚታወስ ነው እና ሶስት ነጥቦች አሉት። ዛሬ እንግዲህ ወደ መሪ ስፍራና ወደ ሊጉ ፍክክር ደግሞ ለመመለስ እንደዚሁ ገና ነው ያለው በርግጥ ሊጉ ገና ጅማሮ ማድረጉ ነው። ገና 380 ጨዋታዎች ናቸው የሚደረጉት፣ 38 መርሃ ግብሮች አሉት። እስካሁን ድረስ ሶስት ሁለት መርሃ ግብር ነው የተደረገው። ስለዚህ ገና 36 መርሃ ግብሮች ይቀሩታል። ግን ቢሆንም ከወዲሁ ደግሞ ነጥብ ነጥብ ስብሰባው ላይ ለመሳተፍ እንግዲህ ኢትዮጵያ ቡና በዛሬው እንቅስቃሴ ተከታታይ ድሉን በአዲሱ የውድድር ዓመት ለማስመዝገብ ወደ ሜዳ ይገባል ተብሎ ይጠበቃል ማለት ነው። እንግዲህ እነዚህን ጨዋታዎች በአንጋፋው አሰልጣኝ ደጋረግ ይግዛው በባህር ዳር ከተማ በኩል በኢትዮጵያ ቡና እግር ኳስ ክለብ በኩል ደግሞ ወጣቱ አሰልጣኝ አቢ ካሳውን ነው እንግዲህ ኢትዮ ቡናማዎቹን እየመሩ የሚያደርጉት ጨዋታ ነው። ቡናማዎቹ ከጣና ሞገዶች የሚደረጉ ጨዋታ ቀን 10 ሰዓት ላይ የሚከናወን ነው የሚሆነው። በሐዋሳ ዩኒቨርሲቲ ስቴዲየም የሚደረጉትን ጨዋታዎች ስንመለከት ምድረገነት እንደዚሁ ከወልዋልዋ ዲግራት ዩኒቨርሲቲ በ ትግራይ ደርቢ የሚገናኙ ነው የሚሆነው፣ ቀን ዘጠኝ ሰዓት ላይ ይሄ በሐዋሳ ዩኒቨርሲቲ ስቴዲየም የሚደረግ ጨዋታ ነው ማለት ነው። ምድረገነት በጣም ጥሩ እንቅስቃሴ እያደረገ ነው የሚገኘው የቀድሞ ሱል ሽረ እንዳስላሴ ማለት ነው ከአደረጋቸው ሁለት ጨዋታዎች አራት ነጥቦችን ይዞ መሪ ስፍራ ላይ ከሚገኙ ክለቦች መካከል አንደኛው ሆኗል። ወልዋሎ ዓዲግራት ዩኒቨርሲቲ ሁለቱንም ጨዋታዎች ተሸንፏል። እስካሁን ድረስ አምስት የግብ ዕዳ አለበት። ሁለቱንም ጨዋታ በመሸነፍ ደካማ ጅማሮን እያስመለከተ ነው የሚገኘው። ሌላው ይህ ጨዋታ ከተጠናቀቀ በኋላ አመሻሽ 12 ሰዓት ላይ ጅማሮን የሚያደርገው የመቻልና የኢትዮጵያ ንግድ ባንክ የአዲስ አበባው ደርቢ እንደዚሁ ሐዋሳ ላይ የሚከናወን ነው የሚሆነው። እነዚህም ሁለት ጨዋታዎች ይጠበቃሉ። መቻል አራት ነጥቦች አሉት። አራተኛ ደረጃ ላይ ነው የሚገኘው በግብ ክፍያ እንደዚሁ ብልጫ ተወስዶበት ማለት ነው። የኢትዮጵያ ንግድ ባንክ በተመሳሳይ አንድ ጨዋታ ማሸነፍ የቻለበትን አጋጣሚ እየተመለከተ እንገኛለን። ዛሬ እንግዲህ አመሻሽ 12 ሰዓት ላይ ሁለቱ ቡድኖች ጨዋታ ያደርጋሉ። የሊጉን የደረጃ ሰንጠረዥ ጊዜያዊ ሁኔታ ስንመለከት ሲዳማ ቡና እግር ኳስ ክለብ ሁለቱንም በማሸነፍ በቀዳሚነት በስድስት ነጥቦች እየመራ ይገኛል። ባህር ዳር ከተማ፣ ፋሲል ከተማ፣ መቻል፣ ኢትዮ ኤሌክትሪክ፣ ምድረገነት እኩል አራት አራት ነጥቦችን ይዘው በግብ ክፍያ ተበላልጠው ከሁለተኛ እስከ ስድስተኛ ያለውን ደረጃ ይዘዋል። መቶ ፐርሰንት በአሸናፊነት ጉዞ እየገሰገሰ የሚገኘው ሲዳማ እግር ኳስ ክለብ ነው። ሁለቱንም ጨዋታዎች በማሸነፍ ስድስት ነጥብ ይዞ እንደዚሁ ትራኩን እየመራ ነው የሚገኘው ማለት ነው የኢትዮጵያን ፕሪሚየር ሊግን የተመለከተ መረጃችንን በዚህ ስናጠናቅቅ ወደ ሌላኛው የመጨረሻው የሀገር ቤት ስፖርታዊ መረጃችን ነው የምናመራው ማለት ነው። በመጨረሻው የሀገር ቤት ስፖርታዊ መረጃችን የ2018 የኢትዮጵያ ዋንጫ የቅድመ ዙር ማጣሪያ ጨዋታዎች እንግዲህ ከዛሬ ጀምረው የሚከናወኑ ነው የሚሆነው ዛሬ በጅማና እንደዚሁ ደግሞ በሐዋሳ ስቴዲየም የሚደረጉ ጨዋታዎች አሉ። እነዚህን ጨዋታዎች ወደ እናንተ ስናደርስ እንግዲህ ረፋ ዳራ ሰዓት ላይ እየተደረገ ያለ ጨዋታ አለ። ቡራዩ ክፍለ ከተማ ከህጋሞ ጭንቻ፣ እንደዚሁ ባቱ ከተማ ከቤንች ማጅ ቡና ቀን ዘጠኝ ሰዓት ላይ ይጨዋወታሉ። ይህ ጨዋታ የሚደረገው በሐዋሳ ነው። ጅማ እንደዚሁ የሚደረግ ጨዋታ አለ። ሁለት ጨዋታው ሱሉልታ ክፍለ ከተማ ከአዲስ ከተማ ክፍለ ከተማ እንደዚሁ ንፋስ ስልክ ላፍቶ ክፍለ ከተማ ደግሞ ከአላባ ከተማ ጋር የሚያደርጓቸው ጨዋታዎች ቀን ዘጠኝ ሰዓት ላይ የሚከናወኑ ነው የሚሆነው። የኢትዮጵያ ዋንጫ ያለፈው ዓመት እጅግ በጣም ደመቅ ብሎ እንደተጠናቀቀ ይታወቃል። በእርግጥ ብዙ አወዛጋቢ ነገሮች ከአፈጻጸም ጋር በተያያዘ ቢነሳበትም ማለት ነው። ዘንድሮ እንግዲህ ታችኛው ሊግ ድረስ እንደዚሁ እንደ አምና ሁሉ እያሳተፈ እንቅስቃሴ ያደርጋል። አሁን በኢትዮጵያ ከፍተኛ ሊግ የሚሳተፉ ክለቦች ደግሞ ጨዋታቸውን ያከናውናሉ። የመጀመሪያ ዙሪያቸውን ከፍ ከፍ እያለ ሲሄድ ዙሩ እየከረረ ሲመጣ ደግሞ የኢትዮጵያ ፕሪሚየር ሊግ ተሳታፊ ክለቦች መሀል ላይ የሚቀላቀሏቸው ነው የሚሆነው። ያኔ ደግሞ የበለጠ ደማቅ የሚሆንበት አጋጣሚ ይፈጠራል ማለት ነው። ለሁሉም የኢትዮጵያ ዋንጫ የመጀመሪያ ዙር ጨዋታዎች ዛሬ በጅማና ሐዋሳ ጅማሯቸውን የሚያደርጉ መሆኑን ውድድሩን በበላይነት የሚያስተዳድረው የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ካፍታ ቆይታ በኋላ ስንመለስ እንደወትሮ ሁሉ የባህር ማዶ ወቅታዊና አዳዲስ ስፖርታዊ መረጃዎችን ይዘን እንመለሳለን። መልእክቶችን ተከታትለን እንመለስ። አብራችሁን አሁንም። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከአምስት እስከ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 ይህ ናሁ ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን አብራችሁን ስላላችሁ በድጋሚ እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች የተሰናዱ መረጃዎችን ወደ እናንተ እያደረሰን ቆይታ እናደርጋለን። ቀዳሚና የምናደርገው የስፔን ላሊጋ 2025/26 የውድድር ዘመን የአስረኛ ሳምንት መርሃ ግብር ቀሪ አንድ ጨዋታ በትላንትናው ዕለት ተከናውኗል። በስታዲዮ ዴላ ካሮኛ በተደረገ ስታዲየም በዚህ ጨዋታ ላይ እንግዲህ ሪያል ቤትስን ከአትሌቲኮ ማድሪድ ባገናኘው ፍልሚያ አትሌቲኮ ማድሪድ ሁለት ለባዶ አሸናፊነት ተጠናቋል። አትሌቲኮ ማድሪድ በዘንድሮ ዓመት አጀማመሩ ጥሩ አይደለም በሚል እንግዲህ ትችቶች ሲቀርብበት ነበረ። አሰልጣኝ ዲያጎ ሲሞኒ በአለፉት ሳምንታቶች እያስመዘገባቸው በላሊጋው ላይ የነበረው ውጤት አሁን ግን ከጊዜ ወደ ጊዜ ውጤቱን እያሻሻለ መጥቶ በተለይ በላሊጋው ጥሩ ሁኔታ ላይ የተቀመጠበትን አጋጣሚ ትላንት ምሽት የበለጠ አጠናክሮ እና አስመዝግቦ ተመልክተነዋል ማለት ነው። ትላንት የተደረጉትን በተደረገው ጨዋታ ሁለት ለባዶ በሆነ ውጤት አትሌቲኮ ማድሪድ ጨዋታውን ድል ሲያደርግ እንደዚሁ ሶስተኛ ደቂቃ ላይ ነበረ ስፔናዊው የፊት መስመር አጥቂ አሌክስ ባየና ጎል ማስቆጠር የቻለው ማለት ነው፣ ለአትሌቲኮ ማድሪድ ከዛ ባለፈ ደግሞ እንደዚሁ ጁሊያኖ ሲሞኔ አርባ አምስተኛው ደቂቃ ላይ ተጨማሪ ሁለተኛ ግብ አስቆጥሮ ጨዋታው ከረፍት በፊት በተቆጠሩ ሁለት ግቦች ሁለት ለባዶ በሆነ ውጤት በአትሌቲኮ ማድሪድ አሸናፊነት ፍጻሜውን አግኝቷል ማለት ነው። ትላንት በነበረው እንቅስቃሴ እንግዲህ አትሌቲኮ ማድሪድ ድል ማስመዝገቡን ተከትሎ የሰበሰባቸውን ነጥቦች ወደ 19 ከፍ ማድረግ ችሏል። አራተኛ ደረጃ ላይም ሊቀመጥ ችሏል ማለት ነው። ጨዋታው ከመደረጉ በፊት እኩል 16 ነጥቦችን ይዘው አምስተኛና ስድስተኛ ደረጃ ላይ ነበር የሚገኙት ሁለቱ ክለቦች ማለት ነው እና አትሌቲኮ ወሳኙን ሶስት ነጥብ በትናንትና ሁለት መያዝ መቻሉን ተከትሎ እንግዲህ ደረጃውን ማሻሻል ችሏል። ከመሪው ክለብ ሪያል ማድሪድ ጋር ያለውንም የነጥብ ልዩነት እንደዚሁ ወደ ስምንት ዝቅ ያደረገበትን ሁኔታ ተመልክተናል ማለት ነው። ሪያል ማድሪድ በ27 ነጥቦች ላሊጋውን በቀዳሚነት ይመራል። ባርሴሎና 22 ነጥብ አለው። ቪላሪያል እንደዚሁ በ23 ሶስተኛ ደረጃ ላይ ተቀምጧል። አትሌቲኮ ማድሪድ ደግሞ ከትላንት ካስመዘገበው ድል ጋር 19 ነጥቦችን ይዞ አራተኛ ደረጃ ላይ ተቀምጧል። ተሸናፊው ክለብ ሪያል ቤትስ እንደዚሁ በ16 ነጥቦች ስድስተኛ ደረጃ ላይ ይገኛል ማለት ነው። ወደ ጣሊያን ሴሪ አ ጨዋሳዎች እናልፋለን። የጣሊያን ሴሪ አ የዘጠነኛ ሳምንት መርሃ ግብር ጨዋታዎች ከዛሬ ምሽት ጀምረው ይከናወናሉ ነገና ከነገ በስቲያም ቀጥለው የሚከናወኑ ነው የሚሆነው። ዛሬ ምሽት የሚደረገው ጨዋታ የሊጉን መሪ ክለብ ናፖሊን ከሊቼ ጋር የሚያገናኝ ነው የሚሆነው። ናፖሊ እንግዲህ የሊጉን የደረጃ ሰንጠረዥ የመሪነት መንበር እንደዚሁ ተረክቧል ማለት ነው። በ18 ነጥቦች እየመራ ይገኛል። በእርግጥ ሮማ 18 ነጥቦች አሉት በጎል ክፍያ የሚሻለው ግን ናፖሊና ያምናው የስኩዴቶ ባለክብር እንደዚሁ የአሰልጣኝ አንቶኒዮ ኮንቲ ቡድን በቀዳሚነት እየመራ ይገኛል። ዛሬ ምሽት ሁለት ሰዓት ከ30 ላይ ሌቼን ከሜዳው ውጪ የሚገጥምበት ጨዋታ እንደዚሁ ይጠበቃል። የበለጠ መሪነቱን ለማጠናከር በዚህ ጨዋታ ላይ ውጤት ማስመዝገብ አለበት ማለት ነው። ምሽት 4 ሰዓት 45 ላይ ሌላ ጨዋታ ይደረጋል። ይህም ጨዋታ እጅግ በጣም የሚገርም ነው። ቤርጋሞ ላይ የሚደረግ ጨዋታ ነው። ነጥብ እንግዲህ እየራቀው እየራቀው ያለው የዘንድሮ ዓመት አጀማማሩ ብዙም አስደሳች ያለው ነው። እንግዲህ አታላንታ ቤርጋሞ ላይ ከኤስ ሚላን ጋር ጨዋታውን ያደርጋል። ኤስ ሚላንም በእርግጥ ጥሩ ጉዞ ካደረገ በኋላ የሊጉን የደረጃ ሰንጠረዥም በቀዳሚነት እየመራ ነበር። ባሳለፍነው ሳምንት ግን እንደምናስታውሰው በአዲስ አዳጊው ክለብ ፒዛ ተሸንፏል፣ አቻ ወጥቷል። ሁለት አቻ ማለት ነው እና ይህንን ውጤት ማስመዝገቡን ተከትሎ የደረጃ ሰንጠረዡን መሪነት ለናፖሊ አሳልፎ መስጠቱ የሚታወስ ነው። ዛሬ እንግዲህ ወደ መሪነቱ ለመመለስ በተለይ ናፖሊ ደግሞ ምናልባት ነጥብ የሚጥልለት የሚሸነፍለት ከሆነ ደግሞ ዳግም ወደ መሪነቱ ለመመለስ ይህንን ጠንካራ ጨዋታ ከሜዳ ውጭ የሚያከናውን ነው የሚሆነው ማለት ነው። ኤሲ ሚላን አሁን ላይ 17 ነጥቦችን ይዞ ሶስተኛ ደረጃ ላይ ነው የሚገኘው። አታላንታ ደግሞ እንደዚሁ ሰባተኛ ደረጃ ላይ ይገኛል በ12 ነጥቦች። በሁለቱ ክለቦች መካከል ያለው የነጥብ ልዩነት እንደዚሁ አሁን አሁን ላይ አምስት ሆኗል ማለት ነው። ይህንን ለማጥበብ ነው ጨዋታቸውን የሚያከናውኑት የነጥብ ልዩነቱን። የሊጉን የደረጃ ሰንጠረዥ ናፖሊ በ18 ነጥብ ይመራል። ሮማ እንደዚሁ በተመሳሳይ 18 ነጥቦች ይከተላል። ኢንተር ሚላንና 15 ነጥቦች አሉት፣ አራተኛ ደረጃ ላይ ነው የሚገኘው። ቦሎኛ ተመሳሳይ 14 ነጥብ አለው። ይህንን ይመስላል። የአሰልጣኝ ሴስክ ፋብሪጋዙ ቡድን ኮሞ በ13 ነጥቦች 6ኛ ደረጃ ላይ ተቀምጧል ማለት ነው። ይህንን ይመስላል። ዛሬ የሚደረጉትን ጨዋታዎች በተመለከተ ሴሪያው ማለት ነው። ወደ ሌሎች መረጃዎቻችን እናልፋለን በቀጥታ አጫጭር ስፖርታዊ መረጃዎችን ከዚህ ሰዓት ጀምረን ወደ እናንተ የምናደርስ ነው የሚሆነው። የዳኒ ካርቫሃል ጉዳይ በርካቶች መነጋገሪያ እየሆነ ይገኛል። ይሄ የሪያል ማድሪድ የኋላ ደጀን ከሆኑ ተጫዋቾች መካከል አንደኛው የሆነው የስፔናዊ ተጫዋች በኤል ክላሲኮ የነበረውን ተጽዕኖ ተመልክተናል። የዛ ጨዋታ ላይም የጉዳት ስሜት እንደነበረው ሲገለጽ ነበረ። አሁን ደግሞ ለረጅም ሳምንታቶች ከሜዳ የሚርቅበት ጉዳት እንዳጋጠመው እየተነገረ ነው የሚገኘው። ማርካን ጨምሮ የተለያዩ የስፔን ተነባቢ መገናኛ ብዙኃን ይህንን ጉዳዮች ሰዎች እያደረጉት ነው የሚገኘው። ከሁለት እስከ ሶስት ወራት ድረስ እንደዚሁ ከሜዳ ሊርቅ የሚችልበት እድል እንዳለ እየተነገረ ነው የሚገኘው ማለት ነው። የቀዶ ጥገናም ማድረግ የሚያስፈልገው አይነት ሕመም ነው የገጠመው ተብሏል እና ይህንን የጉልበት ጉዳት ወይም ቁርጭምጭሜት አካባቢ ላይ የተሰማውን ስሜት እንግዲህ አስተካክሎ ዳግም ወደ ሜዳ ለመመለስ በርከት ያሉ ሳምንታቶች እንደሚወስዱበት ተነግሯል ማለት ነው። ወሳኙን ኤል ክላሲኮ ጨዋታ ካሸነፉ በኋላ በተለይ ከላሚን ያማል ጋር የነበራቸውን ሰጣ አገባ ተመልክተናል። የሜዳ ላይ ግጭቶችን ተመልክተናል። እና በሪያል ማድሪድ በዛ እንቅስቃሴ ላይ ያንን የመሰለ ውጤት እንዲያስመዘግቡ ባለፈው ዓመት በተለይ የወሰደባቸውን ብልጫ ለመመለስ ከህመማቸው ጋር ጭምር እየታገሉን ዳኒ ካርቫሃል ያንን የመሰለ ተጋድሎ በማድረግ እንግዲህ ወሳኙን ሶስት ነጥብ ማስመዝገባቸውን ተመልክተናል። አሁን ግን ዳኒ ካርቫሃል ከዛ ድል ማግስት ይህንን ደግሞ አሳዛኝ ለሪያል ማድሪድ ደጋፊዎች በጣም መጥፎ የተባለውን ዜና እንደዚሁ የተበሰረበትን ሁኔታ ሰምተናል ማለት ነው። በቀጣይ ትልልቅ ጨዋታዎች ያመልጡታል። በእርግጥ በላሊጋው ያና ህል የሚከብዱ ጨዋታዎች የሉበትም። አስቀድሞ ከዋና ከተማው አትሌቲኮ ማድሪድ ጋር ተጫዋቷል፣ ኤል ክላሲኮ እንደዚሁ ጨዋታ ማድረጉም የሚታወስ ነው። ቀጣይ በላሊጋው የሚያገኛቸው ሪያል ማድሪድ ቫሌንሺያን፣ ሬዮ ቫልካኖን፣ እንደዚሁ ኤሊቼን እና ጅሮናን ነው። እነዚህ ደግሞ ያው የሪያል ማድሪድ ስብስብ የሚታወቅ ነው እና ዳኒ ካርቫሃል ባይኖርም ቡድኑ ደግሞ ከነዚህ ጨዋታዎች በተለይ የተሻለ ነጥብ የሚሰበስብበት አጋጣሚ ሊኖር እንደሚችል እየተገለጸ ይገኛል። ግን በቻምፒየንስ ሊግ ደግሞ በጣም ወሳኝ ወሳኝ ጨዋታዎች አሉት። በተለይ ከእንግሊዞቹ ክለቦች ሊቨርፑል ጋር በቅርብ የሚያደርገው ጨዋታ አለ። ከዛ ባለፈ ደግሞ ከማንቸስተር ሲቲ ጋርም በሚኖረው ጨዋታ ዳኒ ካርቫሃል ላይደርስ እንደሚችል እየተገለጸ ነው የሚገኘው። ለበርካታ ሳምንታት ወይም ደግሞ ከሁለት እስከ ሶስት ወራት ድረስ ከሜዳ የሚርቅበት ጉዳት እንዳጋጠመው ነው እየተገለጸ የሚገኘው ማለት ነው። የዳኒ ካርቫሃልን የተመለከቱ መረጃዎች ይህንን ነው የሚመስሉት። ሌሎች መረጃዎችን ስንመለከት አርሰናልን በተመለከተ አስደሳች መረጃ እየወጣ ነው የሚገኘው። አርሰናል እንግዲህ ሁኔታዎች እየተደላደሉለት ሜዳ ውስጥም ከሜዳ ውጭም ያሉ ጉዳዮች በጣም ጥሩ እየሆኑለት እንግዲህ የሊጉንም የደረጃ ሰንጠረዥ በቀዳሚነት እየመራ ይገኛል። ሌሎች ተፎካካሪዎቹ ክለቦች እንግዲህ ችግር ውስጥ ነው የሚገኙት። በተደጋጋሚ እንደምንመለከተው የውጤት ማጣት ነው። ሊቨርፑል ቤት ያሉት እንቅስቃሴዎች አሁን አስደሳች አይደሉም። አስቀድሞ ትልቅ ግምት ሲሰጠው የነበረው ሊቨርፑል ነበረ። በሊጉ በእርግጥ ገና ነው፣ አሁንም ጊዜ አለው። ምናልባት እንግዲ እንግዲህ ሁኔታዎች ግን በዚሁ ከቀጠሉ ለአርሰናል የበለጠ አልጋ ባልጋ ነው የሚሆንለት። አሁንም ያሉት ጉዳዮች የሚያሳዩት ይህንኑ ነው። ማንቸስተር ሲቲ ደግሞ ችግር ውስጥ እንደሚገኝ እየተመለከትን እንገኛለን። እንደሁም አሁን በቅርብ ርቀት የአርሰናል ስጋት እየተባሉ እየተገለጹ የሚገኙት እንደነ ማንቸስተር ዩናይትድን የመሳሰሉና ቶተንሃም ሆትስፐርስ ናቸው። እንግዲህ ዙሪያውን ከባውት እየተመለከትን የምንገኘው ማለት ነው። ወደ አስደሳቹ የአርሰናል ደጋፊዎችን የተመለከተ መረጃ ስንመጣ እንደዚሁ ጀርመናዊ የፊት መስመር አጥቂ ከኤቨርስስ ከጉዳቱ አገግሞ የጂም ስራዎችን እየሰራ እንዳለ እንግዲህ ፎቶዎችን አያይዘው የተለያዩ የመረጃ ምንጮች እየዘገቡት ነው የሚገኘው። ከኤቨርስስ መመለሱ ደግሞ የበለጠ አሰልጣኝ ሚካኤል አርቴታ ከፊት ለፊት ባለው ዲፓርትመንት ላይ አማራጮች የሆኑታል ተብሎ ነው እየተነገረ የሚገኘው። በእርግጥ አሁን ላይም የግብ ማግባት አማራጫቸው ከያቅጣጫው ስለሆነ ምንጩ የበለጠ ተገማች እንዳይሆኑ እያደረጋቸው ነው የሚገኘው እና ብዙ የአርሰናል ደጋፊዎች አሁን ስጋት የለባቸውም ከ ዳቪድ ራያ በስተቀረ ሁሉም ጎል አስቆጣሪ ናቸው ማለት ይቻላል። በግራም በቀኝም የመሀል ተከላካዮችም፣ መሀል ላይ ራሱ የሚጫወቱ ሚልፊልደሮችም፣ እንደዚሁም የዊንግ ግራና ቀኝ ተጫዋቾች፣ የፊት መስመር አጥቂዎች እንደነ ቪክቶር ጆኤከሬሽ ኤዜ በጣም በግብ አግቢነቱ እየተሳተፉ ነው እንደነ ዙቢ ሜንዲን ጨምሮ ማለት ነው እና የአርሰናል አጠቃላይ ሁሉም በሚባል ደረጃ ከተጠባባቂ ወንበር ላይም ሲነሱ ግብ ለማግባት እንደዚሁ ሲቸገሩ እየተመለከተን አይደለም ያለ ነው እና ከግብ ጠባቂ እስከ ፊት ድረስ ያለው የቡድኑ ስብስብ በጣም ጠንካራ መሆኑ እየተገለጸለት ነው የሚገኘው። በዛ ላይ ደግሞ አሁን ጉዳት ላይ ያሉ ተጫዋቾች ብቅ ብቅ እያሉ ነው የሚገኙት ተብሏል፣ ማለት ነው ገብርኤል ኢየሱስም በጥሩ አስተማማኝ ሁኔታ ላይ እንደሚገኝ ወደ ሜዳ ለመመለስም የተወሰነ ጊዜ እንደሚቀረው ነው እየተገለጸ የሚገኘው። በዛ ላይ ደግሞ አሁን የካይ ሃቨርትዝ ዜና ደግሞ የበርካታ የአርሰናል ደጋፊዎችን የበለጠ መነሳሳትና መነቃቃት እንደሚፈጥርላቸው እየተነገረ ነው የሚገኘው ማለት ነው እና ግን የዚህ የስኳድ ዴብዝን ተጠቅሞ አሰልጣኝ ሚካኤል አርቴታ በሁሉም የውድድር አይነቶች እየተሳተፈ በሁሉም የውድድር አይነቶች ውጤታማ እየሆነ እስከ ረጅም ርቀት ማድረግ ከቻለ አንድ ብቻ አይደለም፣ ሁለት ሶስት ዋንጫ ክብሮችን የሚያገኝበት አጋጣሚም እንዳለ ነው እንግዲህ ብዙዎች እየዘገቡለት የሚገኘው አሁን ካለው ጥንካሬና እንቅስቃሴ። እግር ኳስ ደግሞ የመጨረሻው አውትፑቱ ዋንጫ ነው። ስለዚህ አንድ ቡድንም ሊለካ የሚችለው ምናልባት ዋንጫዎችን በመጨረሻ ሲያሳካ ነው። አርሰናል ከዚህ ቀደም እንደዚህ አይነት ጥሩ አጀማመሮች ኖሮት ያውቃል ነገር ግን መጨረሻ ላይ ደግሞ ዋንጫዎችን ሳያሳካበት የቀረበትም አመታቶች እንዳሉ ሊዘነጋ አይገባም እና አጀማመሩ ጥሩ ነው በቀጣይ ግን የሚሆኑት ጉዳዮች በሂደት የምንመለከታቸው ነው የሚሆነው ማለት ነው እና አርሰናልን የተመለከተው መረጃ አንደኛው ይሄ ነው ሌላው ማንቸስተር ዩናይትድ አንጋፋውን ተጫዋች ሮበርት ሌዋንዶውስኪን ከባርሴሎና የማስፈረም ፍላጎት እንዳለው እየተገለጸ ነው የሚገኘው። ይህ ፖላንዳዊ ኢንተርናሽናል አሁን 37 አመቱ ላይ ነው የሚገኘው ማለት ነው እና በጥር ተጫዋቾች የዝውውር መስኮት ላይ በተለይ እነዚህን ወጣት ተጫዋቾችን ልምድ ሊሰጥ የሚችል እንደነ ብሪያን ሙቦ አለ። እንደዚሁ ደግሞ በጣም ትንሹ ልጅ የሚባለው ቤንጃሚን ሴስኮ ነው። ቤንጃሚን ሴስኮ ወጣት ከሚባሉ የፊት መስመር አጥቂዎች መካከል አንደኛው ነው። ተጫዋቹ በጣም ስኪልፉል እንደሆነ ነው እየተነገረ የሚገኘው። ነገር ግን ደግሞ ከውሳኔዎች ጋር በተያያዘ አንዳንድ ታይሚንግ የፖዚሽን ጉዳይም ጥያቄ እንደዚሁ ሲነሳበት፣ ከቦታ አያያዝ ጋር በተያያዘ ኦፍሳይድ ትራክን እንደዚሁ በተመለከተም አንዳንድ ጥያቄዎች ሲነሳበት እንመለከታለን። ያው ሊጉ ባህሪው ደግሞ እጅግ በጣም ፈጣን ቶሎ ቶሎ ማሰብ የአካል ብቃትን በሚገባ የሚጠይቅ በጣም በጣም ጠንካራው የእንግሊዝ ፕሪሚየር ሊግ ላይ ነው የመጣው። እና ይህንን ነገር ደግሞ ልምድ እየሰጠ ተጫዋቹን ሊያበስል ይችላል የተባለው ሮበርት ሌቫንዶውስኪ ነው። ከጀርመን ተመልክተኗል፣ በስፔን እንደዚሁ አይተነዋል። አሁን ደግሞ ወደ ጠንካራው የእንግሊዝ ፕሪሚየር ሊግ በ37 ዓመቱ ማንቸስተር ዩናይትድ ለማምጣት ፍላጎት አለው ተብሏል። አሰልጣኝ ሮበን አሞሪም የዚህ ተጫዋች አድናቂ ናቸው። የበለጠ አቅም ሊሆናቸው እንደሚችልም እምነቱ አላቸው ተብሏልና ምናልባት እንግዲህ ይህንን ተጫዋች በጃንዋሪ ላይ ካልሆነም ደግሞ በክረምቱ የተጫዋቾች የዝውውር መስኮት ማምጣት ከቻሉ የበለጠ ላጥቂዎቹ ዲፓርትመንት ትልቅ ጥንካሬ እና የአሸናፊነት ሜንታሊቲ ያወርሳቸዋል ተብሏል፣ እየተነገረ ነው የሚገኘው ማለት ነው። እንግዲህ ከዚህ በፊት በነበሩ ዓመታቶች አሁንም በባርሰሎና ቤት በጣም ጠንካራ ስራዎችን እየሰራ ነው የሚገኘው ይሄ ተጫዋች እንግዲህ፣ በቀጣይ የሚሆነውን እንመለከታለን። ክቡራትና ክቡራን ተመልካቾቻችን ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበረ። መረጃዎችን አሰናድቶ ደናንተ በማድረስ ገዛ አንዱ ላይ የካሜራ ባለሙያችን ኦብሳ ሱራ ከኛ ጋ በጋራ ቆይታ አድርገዋል ከመላው የስቱዲዮ ባለሙያዎች ጋራ ቆይታ አድርገናል። እናንተም ስለተከታተላችሁ እናመሰግናለን። ተወዳጅ የናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።